በስመ አብ ወወል ወመንፈስ ቅዱስ አዱ አምላክ አመን። ስንክሳር ዘውረሃ መጋቢት 15 አንድ አምላክ በመሆን በአበወልዶ መንፈስ ቅዱስም መጋብት 15 አስራአምስት ቀን የከበረች ተቃዳይ መነኩሳይት አረፈች። ይችም ቅድስ ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው፣ እጅግን ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸው። በመልካም ማስተዳደግ አሳደጓት። ለክርስቲያን የሚባል ትምህርት ትምህርትን ሁሉ አስተማሯት። ደግሞም ጽህፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጽሐፍት ታነባለች። የልቅንም የሆኑ የመነኮሳትን ዜና ታነብ ነበር። መጽሐፍትንም ማዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማትም ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትም ደናግልን እያገለገለች ኖረች። ከዚህ በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስኪያደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍትወት እየተጋደለች አስራ ሶስት ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸፈነ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸለይ ቁማ ሳለች ተገልጦ ሣራ ሆይ ሴጣንን ድል አድርገሸዋልና ደስ ይበልሽ አላት። እርሷን መልሳ እኔ ደካማ ሴት ነኝ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላበራው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኛኝ እኔ እንደሚሞት አስቀድሜ ሳላስብ እግረን ከአንዱ መውጣጫ ደረጃ ወደ ሁለተኛ አውጥቼ አላኖራትም። ዳግመኛ ለሰው ረራሄ ማድረግ በተሻለው ነበር ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃላቶችን ተናግራለች። ታላቅ ተጋድሎም እየተጋደለች በአቷም በባህር ዳርቻ ሆኖ ሰባት ዓመት ኖረች። አንዲት ቀን እንኳን ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሽምግላ እስከ ሰማንያ ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈታ። የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከእኛ ጋራ ለዘላለም ይኑር አሜን። በዚችን ቀን ዳግመኛ የቅድስት አስጠራጦኒቃ ዕጮኛዋ ቅዱስ ሰለፍኮስ በሰማዕትነት አረፈ። የዚህ ቅዱስ ዜናው ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ሰለፍኮስ የተባልከ አንተ ነህን? አለው። አዎ ነኝ አለ። ዳግመኛ ማንን ታመልካለህ? አለው። እርሱም እኔ የክብር ባልቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሥም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ አዘዘ። እርሱ እግዚአብሔርም አዳነው። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዝዞ ቆረጡት። በመንግስተ ሰባትም የሰማዕትነት አክሊልን ተቀበለ። በረከቱም ከኛ ጋር ለዘላለም ትኖር አምን። በዚችም ዕለት ደግሞ ናሂስ ከሚባል ሀገር የሰማዕቱ የከበረ የአባ ሕልያስ እና የሰፍኒዮስ የአዲስ ጊዮርጊስም መታሰቢያቸው ሆነ። በረከታቸውን ከኛ ጋራ ለዘላለሙ ትኖር አምን። መጋቢት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሰለፍኮስ ሰማዕት፣ እናታችን ቅድስት ሣራ ጻድቅት ግብፃዊት፣ አባ ሕልያስ ሰማዕት፣ ቅዱስ ጊዮርጊስ ሐዲስ። ወራዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስጢና። ሰው ሁሉ እንደ እኔ ሊሆን እወዳለሁና ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው አንዱ እንደዚህ ሁለተኛውም እንደዚያ ላላገቡና ለመበልቶች ለመበለቶች ግን እላለሁ እንደ እኔ ቢኖሩ ለእነርሱ መልካም ነው ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ